ሰላም እንደምን አላችሁ፣ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ የብሬስ ሕክምና ህጻናት ወይም ደግሞ ወላጆች ህጻናትን በስንት እድሜያቸው ነው ማስጀመር ያለባቸው በዚህ ዝግጅት እነግራችኋለሁ። የብሬስ ሕክምና በጣም ብዙ ሰዎች በተለይ የአነካከስ የፈገግታቸውን እንደዚሁም ደግሞ የመንጋጋ አቀማመጣቸውን በማስተካከል በስነ ልቦና ላይ እንደዚሁም ደግሞ ጤናማ የሆነ የአነካከስ እንደዚሁም ደግሞ ጤናማ የሆነ የጥርስ እና የድድ ሁኔታ እንዲፈጠር ከሚያደርገው የህክምና አማራጮች መካከል ይመደባል። የብሬስ ህክምና መቼ ነው መጀመር ያለባቸው ብለው ወላጆች ይጠይቃሉ። በአብዛኛው የብሬስ ህክምና ህጻናት ላይ መጀመር ያለበት ጊዜ ተብሎ የሚወሰደው ከ11 እስከ 14 ባለ እድሜ ውስጥ ነው። ይሄ እድሜ በአብዛኛው ልጆች ቋሚ ጥርሶችን የሚያበቅሉባቸው እና ሁሉም በሚባል ደረጃ ቋሚ ጥርሶች አፋቸው ሊኖሩ ይችላሉ። በዚህ ጊዜ በቀላሉ ያለውን ችግር አሰስ ማድረግ እንደዚሁም ደግሞ ትክክለኛ የሆነ ፕላኒንግ በቀላሉ ማግኘት እንችላለን። ነገር ግን ይሄ ማለት ልጆች ወደ ህክምና ቦታ ወላጆች ይዘዋቸው መምጣት ያለባቸው ከአስራ አንድ ዓመት ጀምሮ ነው ማለት አይደለም። ከሰባት ዓመት ጀምሮ በተለይ ይሄ ሰባት ዓመት ቋሚ ጥርሶች መብቀል የሚጀምሩባቸው የተወሰኑ ቋሚ ጥርሶችን የምናይበት ጊዜ ነው። ይሄ ጊዜ በተለይ በመጪው ጊዜ ምን አይነት የጥርስ ሁኔታ ያረጋገጥ፣ ሁኔታ ምን አይነት የመንጋጋ አቀማመጥ ይኖራቸዋል የሚለውን የልጆች ሁኔታን በቀላሉ አሰስ ማድረግ የምንችልባቸው ጊዜያቶች ናቸው እነዚህ እድሜዎች። ስለዚህ ሰባት ዓመት ወደ ክሊኒክ ይዛችሁ መታችሁ በተለይ በጣም ውስብስብ የሆኑ ያነካከስ እነዚህም ደግሞ በጣም በረጅም ጊዜ ወይም ደግሞ አርሊ በሆነ ጊዜ የብሬስ ህክምና መጀመር ካለበት ህጻናት ላይ እንድንጀምር የሚረዱ ጊዜያቶች ናቸው። ሰባት ዓመት በተለይ የአበቃቀል ችግር፣ የአርች ወይም ደግሞ የመንጋጋ መጠን በጣም መቀነስ፣ እንደዚሁም ደግሞ የመንጋጋ መጠን በጣም መጨመር በዚህ ጊዜ ውስጥ እንደ በቀላሉ ኢቫሌት አድርገን ያለውን ችግር መለየት እንችላለን። ስለዚህ አንዳንድ የህክምና ሁኔታዎች ከዚህ ዕድሜ ጀምሮ ይጀመራሉ። ስለዚህ በሰባት ዓመታቸው ክሊኒክ ይዛችሁ መታችሁ ማሳየት በጣም እጅግ አስፈላጊ ነው። እንደዚሁም ደግሞ የብሬስ ህክምናቸው ከ11 እስከ 14 ባለው ዕድሜ ውስጥ መጀመር ይችላል። ይሄ በተለይ ህፃናቱ ላይ የሚያመጣው ለውጥ በጣም ከፍተኛ ነው። አንደኛ ህፃናቱ በቀላሉ የአፍ ንጽህናቸውን ማስለመድ እንደዚሁም ደግሞ ለህክምናው የሚሰጡትን ምላሽ ጥሩ ማድረግ ይቻላል። እድሜያቸው ሁሉን ነገር መቀበል የሚችልበት ጊዜ ስለሆነ እንደዚሁም ደግሞ ከብሬስ ህክምና ጋር ተያይዞ ያሉ ዲስኮንፈርቶች ወይም ደግሞ አለመመቸቶች በቀላሉ ህጻናቱ ይለምዱታል። እንደዚሁም ደግሞ ፊታቸው ላይ የሚያስገኘውን ለውጥ አፕሪሺየት ማድረግ የሚጀምሩበት እድሜ ነው። ስለዚህ የብሬስ ህክምናው በዚህ እድሜ ውስጥ በጣም ውጤታማ የመሆን እድሉ በጣም ሰፊ ነው። በተጨማሪም ደግሞ የብሬስ ህክምና በዚህ እድሜ የሚሰጥበት ምክንያት በተለይ ይሄ ክፍለ ጊዜ ህፃናቱ ከፍተኛ የሆነ የእድገት ሁኔታ የሚያሳዩበት ጊዜ ነው። ስለዚህ የእድገት ሁኔታ በተለይ ፈጣን የሆነ እድገት ያለበት እድሜ ላይ የብሬስ ህክምና በጣም ፈጣን ነው የሚሆነው። ይሄ ማለት በሌላ አነጋገር አንደኛ የብሬስ ህክምናው በጣም በአጭር ጊዜ ውስጥ እንዲያልቅ እድሉን ይፈጥራል። ሁለተኛ ደግሞ የብሬስ ህክምናው የሚሄድበትን በተለይ ውስብስብ የሆኑ ኬዞችን በቀላሉ ለማስተካከል በጣም ይረዳል። ምክንያቱም አጥንታቸው በቀላሉ የሚለጠጥበት እንደዚሁም ደግሞ ጥርሳቸው በቀላሉ የሚንቀሳቀስበት ጊዜ ስለሆነ ማለት ነው። እንደዚሁም እድሜያቸው ከ15ት እስከ 18 የሆኑ ልጆችም እንደዚሁ አዶለሰንት ብለን የምንጠራቸው የህክምናውን አማራጭ በዚህ እድሜ ውስጥ መውሰድ ይችላሉ ነገር ግን ከ11 እስከ 14 ባለው እድሜ ከሚወስዱ አንጻር ስናያቸው የብሬስ ህክምናውን ለመጨረስ የሚወስድባቸው ጊዜ እንደዚሁም ደግሞ እነሱ ላይ የሚመጣው ለውጥ ከነዚህ እድሜ አንጻር ቀስ ያለ ወይም ደግሞ የዘገየ ነው። ስለዚህ የብሬስ ህክምና በነገራችን ላይ በየትኛውም እድሜ ያሉ ወይም ደግሞ አደልትም ብለን የምንጠራቸው ወይም ደግሞ ትልቅ ሰዎችም ብለን የምንጠራቸው ሰዎች የብሬስ ህክምና ማድረግ ይችላሉ። በተለይ አሁን ያሉት በጣም ውስብስብ የሆኑ የብሬስ ህክምና አማራጮች በጣም አሉ። በተለይ ኢንቪዚብል አላይነር ወይም ደግሞ ክሊር አላይነር የምንላቸው የህክምና አማራጮች ከስተምድ ወይም ደግሞ እያንዳንዱ ኢንዲቪጁዋል ላይ ፕላን ተደርገው የሚሰሩ የብሬስ ህክምና አማራጮች ናቸው። እነዚህ በጣም በአጭር ጊዜ ውስጥ ውጤታማ የሆነ ለውጥን በተለይ ትልልቅ ሰዎች ላይ ለማስገኘት እድሉን የሚፈጥሩ የህክምና አማራጮች ናቸው። ነገር ግን ትልልቅ ሰዎች አንደኛ አጥንታቸው እድገቱ አልቋል ወይም ደግሞ ከዛ በኋላ ማደግ አይችልም። ስለዚህ የሚመጣው ውጤት እንደ ወጣቶች ወይም ደግሞ እንደ ህጻናት አይነት በጣም ቆንጆ የሆነ ወይም ደግሞ በአጭር ጊዜ ውስጥ የሚገኝ ውጤት አይደለም። ሌሎች የህክምና አማራጮችንም ትልልቅ ሰዎች ላይ መውሰድ ያስፈልጋል። ከብሬስ ህክምና አማራጮች በተጨማሪ በተለይ የመንጋጋ አቀማመጥ ችግር ያለባቸው ወይም ደግሞ ትልቅ መንጋጋ ያላቸው ወይም ደግሞ አንዱ ትልቅ አንዱ ትንሽ መንጋጋ ያለው ሰው ሌሎች የህክምና አማራጮችን ከብሬስ ህክምና በተጨማሪ መውሰድ ያስፈልጋል። እንደ ኦርቶግናቲክ ሰርጀሪ የምንለው ወይም ደግሞ የመንጋጋ አቀማመጥን የማስተካከል ቀዶ ህክምና በጣም እጅግ አስፈላጊ ነው እነሱ ላይ በተለይ ትልልቅ መሆናቸው አንደኛ አጥንታቸው አይለጠጥም፣ እንደዚሁም ደግሞ ጥርሶቹን በቀላሉ ለማንቀሳቀስ አይቻልም። የምንጠቀሙ ጊዜ ከዚህ ጋር ተያይዞ በጣም ረጅም ይሆናል። ስለዚህ አንድ ልጅ በተለይ ወላጆች የብሬስ ህክምና እንዲያገኙ የሚፈልጉበት ሰዓት ወይም ደግሞ አይዲያል የሚባለው ወይም በጣም ጥሩ ጊዜ የምንለው ከ11 እስከ 14 ዓመት ባለ ጊዜ ውስጥ ቢሆን እጅግ በጣም ተመራጭ ነው። ነገር ግን በዚህ ጊዜ ወላጆች ያላሳከሟቸው እንደዚሁም ደግሞ መታከም ያልቻሉ ልጆች ትልቅ ሆነውም መታከም ወይም ደግሞ ችግሩን ማስተካከል የሚቻልበት የህክምና አማራጭ አሉ።